ይችላሉ አንደኛ፣ በመሀላቸው ምንም ነገር ሊገባ አይችልም። ኮሽታ ሊገባ አይችልም። ምቀኞችም ምንም ሊያደርጉ አይችልም። ሰብኛስ መችን ቢያለን መችም ቢያለን ሀቡ የኛስ መችን ቢያለን አራቱ ልጆች ሲንጫጩ ማየት መችን ቢያለን ኛ ይሲንጫጩ ሀሚ ሀሚ ሀሚ ሲሉ ሀይሚ ማለት ነው ሀሚ ሀሚ ሀሚ ስጭኝ ሀሚ ዳዲ ሲሉ እንዴት ደስ ይላል መሰላችሁ? እንዴት እንደ ትንሽ ሲንጫጩ፣ ባየሁኝ እኔ እግዚአብሔር ያርግላችሁ ነው የምለው። የኔ ፍቅሮች፣ ሀይሚዬ፣ ነብሩኬ ዛሬ በጣም የምታምሩት። በነገራችን ላይ ይሄን ቪዲዮ በደንብ አድርጋችሁ ላይክ እንድታደርጉ እፈልጋለሁ። ሀይሚ ነብሩኬ ዛሬ ነጭ ለብሶ ስለመጡ ዛፍዬ፣ አንቺ ስለምን ይቀርብሻል ነጭ ለብሶ ስትይ፣ ፏ ብለሽ ነይ እስኪ እስኪ። ነብሩኬ ምሳዬ ምናምን ብሎ ስሜታዊ የሆነ ነገር መጥቶ ሲነግረኝ እሺ ብዬ ይሄን ነጭ ልብስ ለብሼ፣ ቤተሰብዬ እንግዲህ ዛሬ አይታችኋል። ሀቡ ወንድማችን እንኳን ደስ ያለ የኛ ቅን ወንድም የኛን ጥሪ ተቀብለ ኦዴዞችን አክብረ መተ እነዚህን ሁለት ልጆች ስላስታረክልን በጣም ነው የምናመሰግነው። ሀይሚዬን እንደ እህት አድርገህ አይተህ ከብሩኬ ሳትለያት በአንድ አይነት ስለምታያቸው በጣም ነው የምናመሰግነው። እንግዲህ ዛሬ ብሩኬና ሀይሚ በጣም ደስ ይላሉ። በጣም አምሮባቸዋል። ዛሬ ነጭ ነጭ በነጭ በጣም ነው የምታምሩት። እንግዲህ ሰምታችኋል። ቅድም ምናለች መሰላቸው ሀይሚ? እንዲያው አሁን እኮ ስንጨቃጨቅ ነበረ። በምን ሲጨቃጨቁ ነበር? ክበች በር ክበጫ አልከፍትም። እነዚህን ልጆች እንዶ በኩርኩም ማጋጨት ነው አለ። በኩርኩም ሁለቱንም ቋቋ ቋ ማድረግ ነው ግን ደስ ይላል። በበር ክበጫ አልከፍትም፣ ክበጫ አልከፍትም በረበር ኢየሱስን፣ አይኒ ቡሩኪ፣ አንተ ነህ ቁመህ መክፈት ያለብኝ። የሆነ ነገር ቢፈጠርስ ቁመህ አንተ ነህ ማን ነው ማለት ያለበት። ደ ወንድ ልጅ ወንድ ልጅ ድምፁ ሲሰማ እኮ ማንም አይዳፈርም ቤቱን። ስለዚህ አንተ ነበር አንተ ለመክፈት ያለብህ። ለማንኛውም ሌላ ጊዜ ማለት ነው እንግዲህ ቤተሰብ፣ ዛሬ እንግዲህ እነሱን ሁላችሁም እዚህ ጋር አስታችሁን እፈልጋለሁ። ኮሜንታችሁን እፈልጋለሁ። ምን እንደተረዳችሁ፣ ምንድነው ውስጣችሁ፣ ምን አይነት ነገር ነው? ምን አይነት ስሜት ነው? ሃይሜና ብሩኬ አብሮ ቢኖሩ እንዴት ነው? የእናንተን እስቲ ሀሳብ እስቲ ንገሩኝ። እኔ በኔ በኩል ሃይሜና ብሩኬ አብሮ ቢኖሩ እኔ በጣም ደስ ይለኛል። ምን መሰላችሁ? አንደኛ ነገር ሃይሜና ብሩኬ አብሮ ቢኖሩ ከብዙ ነገር ከብዙ ወጪ ራሱ እንትን ይላሉ። ለምሳሌ ሀይሜ ሀምሳ ሺህ ብትከራይ ብሩኬ በዛ ሀምሳ ሺህ ቢከራይ መቶ ሺ ነው የሚከፍሉት በዚህና በዚህ ሀምሳ ሀምሳ መቶ ሺ አሁን ሀይሚ ብሩኬ ወደ ሀይሚ ከመጣ ስንት ነው የሚከፍሉት ሀምሳ ሺ ብቻ ሀምሳ ሺ ሀያ አምስት ሀያ አምስት ሺ እንኳን ቢያወጡ ሀምሳ ሺ ይከፍላሉ ከብታችኋል የኢኮኖሚ ራሱ በጣም ማርያምን ነው ምላችሁ። አንድ ሰው እንኳን ቢታመም እንኳን የሆን ነገር እንኳን ቢሆን ቶሎ የመድረሱ አንዳንዴ ቁ ቅጀትም እኳል የሚያስፈራ ቅጀት። አንዳንዴ ብቻችሁን ተኝታችሁ የሆነ ፍን የሚያደርጋችሁ ቅጀትም እኮ ሲሆን ሰው አጠገባችሁ ሲኖር ደስ ይላችኋል። እሷ አለካ አልፈራ ምናም ብለሽ ትተኛለች። ከብታችኋል። ግዴታ አይሚን ነብሩክ አብሮ ስለኖሩ አብሮ ይተኛሉ። አብሮ የሆን ነገር ያደርጋሉ። ሳይሆን እሱ ከፈለገ ሳሎን ይተኛል፣ ወይም እሷ መኝታ ቤት ትተኛለች። እሷ መኝታ ቤት ትተኛለች። እንደዚህ እያሉ ኑሯቸውን መግፋት ይችላሉ። አንደኛ በመሀላቸው ምንም ነገር ሊገባ አይችልም፣ ኮሽታ ሊገባ አይችልም። ምቀኞችም ምንም ሊያደርጉ አይችሉም። ለምን? አብሮ ነው የሚሉት፣ አብሮ ነው የሚበሉት፣ አብሮ ነው የሚጠጡት፣ አብሮ ነው ቪዲዮዋቸው የሚሰሩት። ለዚህ ምንም ነገር የሚፈጠር ነገር የለም። የሚፈጠርም ደግሞ ምንም እነሱ ምንም አቅታቸውም የመኖር እንኳን አቅሙ አቅታቸው የሆን ነገር እንኳን ቢፈጠር በመሀላቸው እንኳን እግዚአብሔር ይመስገን ጥሩ ደረጃ ላይ እየደረሱ ያሉ ልጆች ናቸው። ምንም አልተለለ እኔ ማርያምን ነው የምላቸው የሚነብሩ ኪላ የሆን ነገር እንዳብሮ እያሉ ሆን ቢፈጠር እንኳን ምንም እኔ ደስ ነው የሚለኝ እግዚአብሔርን ነው የምላቸው። ያው ያው ሰው ቀለበት ምናምን የሚባል ነገር አለ እንጂ ቀለበት አድርገው ምናምን እኔ ምንም አይመስለኝም እና እናንተ ምን ታስባላችሁ? ሀይሜና ብሩኬ አብሮ ቢኖሩ፣ አሁን ብሩኬ ለጊዜያዊ ይሆናል ሀይሜ ጋር የመጣው በዛ ልጅ ምክንያትም ሊሆን ይችላል። ብሩኬ እሷ ቤት የመጣው ግን አብሮ ቢኖሩ እሳ ለጊዜያዊ ሳይሆን አብሮ ቢኖሩ ምን ያህል ነው እናንተ በቃ የእናንተ ሀሳባችሁስ እዚህ ጋር ንገሩኝ እና እኔ በጣም ነው ደስ የሚለኝ፣ በእኔ በኩል ማለት ነው። እና እንግዲህ ቤተሰብ ከዚህ በኋላ ጠላቶች አይናችሁን እንደምንም አረጋችሁ ቻሉት። እንግዲህ ምንም ሊደረግ አይቻልም። ሃይሚና ብሩኬን ምንም መጣ ምንም የሚለያቸው ነገር የለም። ገብቷቸው የሚለያቸው ነገር የለም ለምን መሰላችሁ? እነዚህ ልጆች ይዋደዳሉ። ባይዋደዱ ኑሮ እንደዚህ አይሆኑም ነበረ እና ሀይሚ ዛሬ እንዲህ ፍልቅ ልቅ ልቅ ብላ እንዲህ ደስ እንደምትል ዛሬ በቃ ሳቋ ምናምኗ ደስ ትላለች። በቃ አይደለም ዛሬ ደስ አትልም ሀይሚ የሆነ ትንሽ ትንሽ የሆነ ጫጩት ጫጩት ነገር ነው የሆነ እንትን ነገር መሰለች እኔ ፍቅር እና ከብሩኬ ጋር ሰላም ስትሆን ፊቷ ሁሉ ያበራል። ብሩክም እንደዛው ነው እና ውለዱ ይህ ቤት ሲንጫጫልስማ ምናምን ሲል አፈሩ። ሁለቱም የመውለድ እንትን ላይ አፈሩ። በጣም ተሽኮረመሙ ሁለቱም። እንግዲህ ምንም አሽኮረምም እንግዲህ ቡራዬም ሀይሚዬም ምንም መሽኮረምም አያስፈልግም። እንግዲህ ያው አቡዬም አንተም ቀደም ቀደም በለ አቡ፣ ደግሞ አታሳፍራቸው። አንተም ቀደም ብለ ያው አንተም ስታገባ ያው ብሩኬ የሚቀጥላል ያው ወንድም ጋሻ ታላቅ ወንድም ቁጭ ብሎ እንግዲህ ታናሽ አንዳንዴ በእናንተ በጉራጌዎችን በእኛም በሁላ ሁላችን ታላቅ መጀመሪያ ሲቀድም ደስ የሚለው እንግዲህ አንተም ቦታውን ልቀቅላቸው። አቡዬ አቡዬ ቦታውን ልቀቅላቸው፣ አንተም ማግባና እንግዲህ እኛም ደስ ይበለልና፣ እንግዲህ የነቡሩኪና ያሚን ደግሞ አይናቸውን ይዩ እባክን፣ አንተም ቀደም በልና የሆን ነገር ብታረግ ደስ ይለናል። አቶ ሀቡ እንግዲህ አንተን ነው የምንጠብቀው በአሁን ሰዓት ማለት ነው። ስለዚህ አይ ቸኩል አላልኩም ግን፣ ያው ሁሉ ሰው የራሱ ነገር ሲሳካለት የራሱ ነገር ሲይዝ የአግባር ምሎ ግዴታ ሀቡ አግባር ለምልህ አንተ ደስ ባለክ ሰዓት እና የሚም እንደዛ እናንተ ደስ ባላችሁ ሰዓት የተመቻችሁ ሰዓት ጊዜያችሁ ሲፈቅድላችሁ ገንዘባችሁን አይታችሁ ብዙ ነገር እንትን ብላችሁ ማድረግ ትችላላችሁ። እድሜያችሁ ገና ነው። ደስ የምትሉ ልጆች ናችሁ። እግዚአብሔር ይጠብቃችሁ። አቡዬም አንተም እንግዲህ የራስን ሚስትን ጠበቅ አድርገህ ይዘህ እንግዲህ ለወጉ ለማድረግ እንድደርስ እንፈልጋለን። እሻላ ለአንድ ሚሊዮን ብያሃለሁ። በተረፈ ቤተሰብ እወዳቸዋለሁ አከብራቸዋለሁ። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላቭ ዩ። ለኔም እስቲ 50 ሺህ ያስገቡኝ፣ በፈጠራችሁ አምላክ ይዣችኋለሁ።